ለሀይሚ ያለ ስሜት ምን አይነት ነው? አልፈታችሁም። ጥሩ ስሜት ብቻ ግን ለእኔ ምን አይነት ስሜት እንዳለ ግልጽ አርግልኝ፣ ንገራቸ ብሩኬ እንግዲህ ሶስቱን ሰላም አወርዳለሁ አስታርቃቸዋለሁ ብሎ እንግዲህ ሶሲን፣ ዳኒን፣ ሀይሚዬን አንድ ላይ ጠርቶ ተወያይተን ይሄን ነገር መታረቅ አለባችሁ አብረን እናስታርቅ አንቺም አንቺም ብትታረቂ ደስ ይለኛል ብሎ እንግዲህ ሶስቱን አንድ ላይ ጠርቶ አምጥቷል። ዳኒ ሀይሚዬ እንግዲህ እንደ ትላንቱ ለእኔ ያለህን ስሜት እውነታው እንዲገባቸው ለብሩኬም ለእሷም በእነሱ ፊትለፊት አሁን ተናገር ስትለው እንግዲህ ዳኒን ዳኒ እኔ ለአንቺ ያለኝ ስሜት ብቻ ጥሩ ነገር ነው፣ ሌላ ቀን ነግርሻለሁ ብሎ አልሄደም። እንደዚህ አላት። እንግዲህ ያው ብዙ ነገር ነው እየተናገሩ የተጨቃጨቁ ነበር ያሉት። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ደህና አልሐምዱሊላህ። እንግዲህ በአዲስ ቪዲዮ መጥቻለሁ። አሁንም ብሩኬ ጋ ቪዲዮ ተለቋል። አይታችሁ ከሆነ አዳምጣችሁ ከሆነ እስከ መጨረሻ ማለት ነው እኔ ሰምቼዋለሁ። ያው እንግዲህ ብሩኬና ሀይሚዬ ናቸው መጀመሪያ የተቀጣጠሩት። ከዛ በኋላ ነው ሶሲ ሲመጣች ዳኒም ተጠራ፣ አራት ሆኑ ማለት ነው። ብሩኬ የፈለገው ነገር ሰላም እንዲወርድ ነው። ጥሩ ነገር ነው። ይወርዳል ብለን ተስፋ እናደርጋለን። ያው እንግዲህ ፕራንክ ነው ብያቸዋለሁ። ድራማ ነው። ድራማ ቢሆንም እውነታውን ነገር መናገር ነው ያለብን። ማለቂያው ደረሰ መሰለኝ፣ ሊያልቅ ነው። ድራማ ሊያልቅ ነው። ሰላማቸው ሊመለስ ነው እንበል እና ሀይሚም እውነታውን ነገር ነው የተናገረችው ይሄ ዳኔ ግን ችግር አለበት ለአንቺ ነገር ተዳፈረ እውነት ተዳፈረ በጣም ለአንቺ ጥሩ ነገር ነው ያለኝ አላላትም እሷ እውነታውን እንዲናገር ምን አይነት ግንኙነት እንዳላቸው ምን አይነት ቅርቤታ እንዳላቸው እንዲናገር ነበር የፈለገችው ሀይሚም ትላንትም ደግሞ ተናግራለች እኔ እናንተ ምንም አይነት ግንኙነት የለኝም ከዳኔ ምንም አይነት ዳኔ አንተም ታውቃለህ ቪዲዮ እያየ ከሆነ አንተም ተናገር ብላለች እንግዲህ ዛሬም ደግማ ተናገር፣ በፊት ለፊታቸው ስትል እንግዲህ እኔ ላንቺ ጥሩ ነገር ነው ያለኝ ብሎ እንዲህ ይዟት ሲሄድ እንግዲህ ምን ሆነህ ነው ብሎ ብሩኬ እየተናደደ እንዴ ያለች ነው እሷ። ራሱ ችግሩ ዳኒ ጋ ነው እንጂ ሀይሚ ብሩኬን ጥላች አይላትም። ብሩኬ ፍቅረኛ ወይ ደግሞ ትታ ወደ ዳኒ ሄደ አይደለም። ያው ሶሲን አዳምጣችኋት ከሆነ እሷ ጥሩ ነገር ነው የተናገረች ያለችው ዛሬ ግን ወደ ብሩኬ ዳ ሀይ ብላ ብሩኬን ሰላም ብላ ሀይ ሚን ሀይ ብላ በጥፍሯ ነው እንግዲህ ሰላም ሴቶች እኮ ሴቶች ሲባሉ እና በትንሽ ነገር ነው በፕራንክ መልኩ ማለቅ ነበረባት ማለቅ ነበረበት እናንተ ናችሁ ይዛችሁ ወደ ላይ ሰቅላችሁ ነገሩን አክራችሁ ለዚህ ደረጃ በቃችሁት እያለች ነው እንግዲህ ሶስ እና ተብያዋ ማለት ነው ብሩኬ ሰላም ለማውረድ ነው ሰላም በቅርቡ እንደሚወርድ ተስፋ እናደረጋለን ሰላም ሆኖ ሀይሚዬና ብሩኬ እንደ ድሮ እንግዲህ የሳቁ እየተጫወቱ ሲመጡ ተስፋ እናደረጋለን እላችኋለሁ ውዶቼ ሰላም ለማውረድ ነው እንግዲህ የብሩኬ ጥረት ሰላም ለማውረድ ለማስታረቅ ነው እንግዲህ ተናገር ሲባል ብሩኬ ዳኒም በንዴት መልኩ እየተናገራት ሲመላለሱ ነበር ከሶሲ ጋር ማለት ነው ሀይሚዬም ያው እየተናደደችም ቢሆን እንግዲህ ወደ ሌላ ሀገር ሄዳለው ሄዳለው ስትል የነበረው ያው ፕራንክ ነው ብያቸዋለሁ። ሰላም ይወርዳል ብቻ፣ አዲስ ነገር አለ ብላለች። ትናንትም ቅደም ተናግሬ ያለው እርስ በእርስ እንግዲህ እየተመካከሩ እየተፋጠጡ እየተናደዱ ጭቅጭቅም ነበር በመሀል እያለ ነው። ግን ብሩኬ እዚህ ላይ ጥሩ ነገር ነው ያደረገው። ለማስታረቅ መሞከሩ አንድ ላይ ሁሉንም አንድ ላይ መጥራቱ ጥሩ ነገር ነው። ዳኒ ጥሩ ነገር አልተናገረም። ትንሽ ሆፕ ሆፕ ነገር ይለዋል። ሶሲ ተብዮዋ እንኳን ትሻላለች መሰለኝ ትንሽ። ከዳኒ ላንቺ ጥሩ ስሜት ስላለኝ ነው አይደል የምታሰድብኝ እያለ እንግዲህ፣ ደጋግሞ ቪዲዮን እስከ መጨረሻ ታችሁ ከሆነ ደጋግሞ ላንቺ ጥሩ ስሜት አለኝ፣ ላንቺ ጥሩ ስሜት አለኝ ላለ ዳኒ ተብዮ እና አንተ እንግዲህ ሶሲ ፍቅረኛ አንተ ተተ ከሀይሚ ሀይሚ፣ ፀባየኛ ናት፣ ጥሩ ልጅ ናት። ከሷ ፍቅር ወይ ጥሩ ስሜት ከኖረክ ሀይሚ ብሩኬ ልትተዋት አትችልም። ይሄ ነገር ፕራንክ ቢሆንም ቪዲዮ ቢሆንም ማለት ነው ደጋግሞ እንግዲህ እኔ ላንቺ ጥሩ ስሜት ስላለኝ እኔ ላንቺ ጥሩ ስሜት ስላለኝ ነው እኔ የምታሰድቢ እያላት ነው፣ እንግዲህ ሀይሚን ራቅ አርጉልኝ እያለ ነው። እንግዲህ ሶሲ ጋር እንግዲህ ብጥብጡ እንደቀጠለ ነው። ብሩኬ ለማገላገል ሰላም ለማውረድ የሚችለውን ነገር ጥሩዋል፣ ማለት ነው ሰላም ለማምጣት። እንግዲህ ዳኒ ተብየው መጨረሻ ላይ እኔ ላንቺ ያለኝ ስሜት ጥሩ ነው፣ ብቻ ሌላ ቀን ነግርሻለሁ ብሎ እንግዲህ ሀይሚን እንዳያችሁት በእጁ ይዟት ትቶ ሄደዋል። እንግዲህ ከዛ በኋላ ምንም ማለት ነው እያለ ብሩኬ በጣም ተናደዋል። ሀይሚ ራሱ ግልጽ እርግልኝ ምንድን ነው ለእኔ ጥሩ ስሜት ያለክ በእነሱ ፍለፊት እኔ ለእኔ አዲስ ነገር ነው ማላውቀው ነገር ነው አዲስ ነገር ነው። ስሜት ጥሩ ስሜት የምትለው ምንድን ነው እያለችው ነው። እንግዲህ ሀይሚ ቪዲዮ መጨረሻ አስካያችሁት አይታችሁ ከሆነ ማለት ነው ውዶቼ እና ሰላም ይወርዳል። በቅርቡ ሰላም ይሆናል። ጥረት እያደረጉ ነው እያደረገ ነው ብሩኬ ሰላም ለማድረግ ሲጀመር ያው ቪዲዮ ፕራንክ ነው እንጂ እነሱ ሰላም ናቸው እኮ ሰላም ናቸው። ያው በቪዲዮም ቢሆን በሚዲያም እንደ በፊቱ ሰላም ሆኖ ቢምጡ ለማለት ነው እንጂ እነሱ ሰላም ናቸው። በሌላ ቪዲዮ እስከምንገናኝ ለቤት አዲስ የሆናችሁ ሰብስክራይብ አድርጉ፣ ነባር የነበራችሁ ሼር ላይ ኮሜንት በማድረግ አበረታቱኝ። ውድ የሀገሬ ልጆች እላቸዋለሁ አለ። ሀገራችንን ሰላም ያድርገ። አሰላም አለይኩም ወራህመቱላሂ ወበረካቱሁ